የአራዳ ክፍለ ከተማ ወረዳ ስድስት ጃልሜዳ አካባቢ ነዋሪ የሆኑት ወይዘሮ ዘነበች አናጋው የአራት ልጆች እናት ናቸው። ወይዘሮ ዘነበች በአነስተኛ የንግድ እንቅስቃሴ ህይወትን ለመምራት ቢጥሩም በተጎሳቆለችና ለመውደቅ ባዘመመች ጎጇቸው ኑሮን ለመግፋት ተገደዋል። ቤታችን በጣም የፈረሰችና የወደቀች በጣም ዘመድ ጎሮ፣ ቤትም እንግዳም ሲመጣ በጣም ቤቱ ያሳፍር ነበረ። በላያችን ወድቆ አፈሩ ተንዶ በላያችን ከአፈሩና ከኮርኒሱ ጋር ነበረ ምንተኛው ልክ እንደ ወይዘሮ ዘነበች ሁሉ ጎረቤቶቻቸው እነ ጋሽ ወርቁ ተስፋይም በደሳሳ ጎጆ ውስጥ አስቸጋሪ ሁኔታን ያሳልፉ እንደነበር ያወሳሉ። ግማሾቹም ወደ ውጭ አድሮ ይመጣሉ እና ዙ እንነባበርባታለን፣ እንተኛለን። መሬት የምተኙ ባለቤት የምዙ ተሰቃይታ በጣም የወደቀች ቤት ናት፣ በጣም ትኝት ያለች ሳፋ እየደቀንኩ ነበር ምተኛው እንግዳ ሲመጣ፣ ያው ዝናብ ስለሚያፈስ ብቻ ወደ ማታፈሰው ወቁር ተደራርበን እንተኛለን። ከጥቂት ዓመታት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የበጎ ፈቃድ ተግባርም በአሉ ሆኖ የወይዘሮ ዘነበች ቤትንም ችግር ተመለከተ። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ በክረምት በጎ ፈቃድ እቅድ የያዛቸውን ቤት ጨምሮ የበርካታ ወገኖችን ቤት ለማደስ ቃል ገባ። ቃሉንም በመተግበር አምስት ቤቶችን በማደስ ለነዋሪዎቹ አስረክቧል። ምስጋና ለበጎ ፈቃደኞች ይሁንና ወይዘሮ ዘነበች አነጋውና ጎረቤቶቻቸው ዛሬ ላይ በደስታ ያለ ስጋት የሚኖሩባቸው ጽዱ መኖሪያ ቤቶችን ማግኘት ችለዋል። በዚህም የተሰማቸውን ደስታ እንዲህ ይገልጹታል። እንጂ አሁን በብሎኬት ተሰራ፣ በጭቃ ነበረ ቤቱ አሁን በብሎኬት፣ በስሚንቶ፣ በጀሶ፣ በቀለም ጽድት ብሎ በአዲስ ቆርቆሮ ነው የተሰራልን አሁን ተመስገን አሁን ከሰው እኩል ሁኜ በር በር ቆልፍ ይዤ ቆልፌ ከፍቼ የምገባበትን ቤት አግኝቻለሁ። ተመስገን እድሜ ጤናቸውን ይስጥልኝ። ውይ በደስታ ሞትኩ እንጂ እግዚአብሔር ያቆያቸው ጤናቸውን ይስጥልኝ፣ ለሰጪ ይስጥልን፣ በጣሪ ክፉ አይንካቸው፣ እድሜ ይስጣቸው። ደስ ብሎኝ እንኳን ተታደሰ ወደዚህ እንደው ባይኔ ሳየው በደስ እንደው ደስ እሱ ነው የሚለኝ። ስወጣ ስገባ አይኔ እዚሁ ላይ ነው። የቤት እድሳት ተግባሩ የዘጠና ቀናት እቅድ አካል እንደሆነና ቤቶቹም ሰላሳ የቤተሰብ አባላትን ተጠቃሚ ያደረጉ መሆናቸውን የተናገሩት የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ገዛሂን ደሲሳ፣ ሰው ተኮር ተግባሩ ሁሉንም የህብረተሰብ ክፍል ተጠቃሚ ያደረገ ልማት ስለመሆኑ ተናግረዋል። ማናቸውንም የመስረተ ልማት ዝርጋታ ይሁን የልማት ስራ አጠቃላይ የሚሰራው ሰው ተኮር ነው። ሰው ማለት ደግሞ እያንዳንዱ በከተማ ውስጥ የሚኖር ሁሉንም ዜጎችን ያካተተ ነው። የምንሰራው ልማት ኢንክሉዚቭ ነው፣ አቃፊ ነው መሆን ያለበትና እኛ በምንችለው አቅም ይህንን አድርገናል። ሌሎች ደግሞ ከመንግስት ተቋማት ውጪ ያሉትም ዜጎች ሻል ያለ ኑሮ ያላቸው ከጎርፍ ቢያድኗቸው፣ ከንፋስ ቢያድኗቸው ዘላለማዊ ምርቃት ያገኛሉ ማለት ነው። የአራዳ ክፍለ ከተማ በክረምት መርሃ ግብር ከ120 በላይ ቤቶችን በማደስ ድጋፍ ለሚያስፈልጋቸው ነዋሪዎች ማስረከብ መቻሉን የተናገሩት ደግሞ የአራዳ ክፍለ ከተማ ምክትል ዋና ስራ አስፈጻሚ ናቸው። ምንም አቅም የሌላቸው እየኖሩ ያሉበት በጣም ጉስቁልና ውስጥ ድጋፍና ቤታቸው መታደስ ስላለበት በክረምት መርሃ ግብር ወደ 220 በላይ ቤት አድሰን አስተላልፈናል። የተባረቀ ዘመን ያድርግላቸው።